አሰላሙ አለይኩም ራህመቱላህ ወበረካቱ ድና የተከበራችሁ የዜማ ቤተሰቦች እንደምናችሁ? ሰላም ናቸው። አልሀምዱሊላህ ብዬ አለሁ። ዛሬ ላሳያችሁ የመጣሁት ማስታወቂያ ሞኒ የሆኑ ልጆች ተቸግረናል ብለዋል። ከዚህ በፊትም ሰርቻለሁ፣ ግን ኢዴት ስላደረኩት አይታይም። እስኪ ዛሬ ደግሞ ዝም ብዬ እንደዚህ ልቅረፅላችሁ። ምናልባት ይሄ ግልጽ ከሆነላችሁ ኢንሻላህ፣ እስኪ ኢንሻላህ አብረን እንከታተል። ቆይ ባተር ነይ ልኩት። እሺ፣ ከዛ እንደዚህ ካደረግነው በኋላ ወዴት ነው የምንሄደው? ሄደው እቺ የመደመር ምልክቷን እንጫናታለን። አመቺ የኢላሂ ካሜራ ወደዚህ እንዳትገለበጥ። ብሌስ ይሄ ወደኋላ ኋላ አድርጌዋለሁ። ከዛ አሁን እንደዚህ ካደረግነው በኋላ በዚህ አጋጣሚ ላይ በምትገቡ ልጆች ራሱ በዚ ይሁ ማለት ነው። እቺ ማይክ ነች ማይክ ዋን እንደዚህ ታደርጋላችሁ። እቺ የገጽት ምልክቷን እንደዚህ ያደርጋችሁ። ከዛ የጀዋል ምልክቷን ላዝም ወደ ጎን እንደዚህ አድርጓት፣ ካልሆነ በሯ ይመጣላችሁ። ገባችሁ አለ። እንደዚህ ካደረጋችሁ በኋላ ወዴት ነው የምንሄደው? ሄደው እቺ የስክሪፕቱ ምልክቷን በር ሶሪ ታምኔል ልናደርግ ማለት ነው። መጀመሪያ ያው አዘጋጅ ተመምጣት አለብን። ሊያዘጋጅ ይቻለሁ ዛሬ የምገባበትን እንደዚህ ሲሆን ኤዲት ሳደርገው አይታያችሁም እርግጠኛ ነኝ ብዙ ጊዜ ምክንያቱም ለእኔ እንጂ ለእናንተ ላይ ይታይ ይችላል ማለት ነው። ከዛ በኋላ እዚህ ጋር አፕሎይ ታምኔልኛል። ከዛ እንደ እሄዳለሁ ወደ ጋራ ሊወዝደኛል ማለት ነው። ኦኬ ያዘጋጂውታለኝ እኔ ዛሬ ልገባበት ያዘጋጂው ትሪስ እንታምን ነው ማለት ነው። ከዛ ይሄንን ካደረግኩ በኋላ እዚህ ጋር ሴቭ ይለኛል እዚህ ጋር ሴቭ አደርጋለሁ ማለት ነው። ኦኬ በአንድ ስልክ እየቀረጻችሁ ራሳችሁ እየቀረጻችሁ እንት ማለት በጣም ያስጠ እንት ይላል። ከዛ በኋላ አሁን እዚህ ጋር አማራጮች አሉ እዚህ ጋር ገስት ለጋደኞች መላክ ከፈለጋቸው አለ ከዛ እዚህ ጋር ትወርዱና እቺን እንዴት ብስም ኢለው፣ ወዴት ወሰድከኝ? ኧረ ተው በኋላ ተው ተው ተው ተመለስ። እሺ እቺን ታበራላችሁ ማለት ነው። አሁን በራች። ከዛ አድቫንስ አድቫንስ ሴቲንግ የሚለውን ሁለት ሞኒ ከሆናችሁ ሁለት ታበራላችሁ። እዚህ ጋር ኦን አድርጋችኋል። አሁን የሚቀረን ወዴት ነው? ያኛው የጎግሉ ነው ማለት ነው። ከዛ እንወጣለን፣ ቀዝቶ ምልክቱ እንደዚህ ተጭነን እንወጣለን። ወጣ የቀዝቶ ምልክት ተጭነን አሁን በርኦን አድርገናል ማለት ነው። ከዛ ምን እናደርጋለን? ኔክስት የሚለውን እንደዚህ እናደርጋለን። ከዛ ኖት ኢትስ ጌድን የሚለውን የልጆች አይደለም የአዋቂዎች ነው ብለን እንደዚህ እናደርጋለን። ያው ተወላክፈ ያለው አይታይም እኮ ነው አንዱ አይኔ ወላ፣ እንደዚህ እያደረኩ እንትን እያታይኝ አይደለም፣ በግድ ነው። ከዛ ኔክስት አደርገዋለሁ። ኔክስት ስለው ጊዜ ከዛ ጎ ኢት ይለኛል። ከዛ እንዲህ አደርገዋለሁ። አያችሁ፣ አሁን እንደዚህ ካልገባችሁ እንትን አይልም። አሁን እኔ ለአዝም እንደዚህ ማድረግ አለብኝ። እናንተም ጀዋል እንደዚህ የሚላችሁ ከሆነ እንደዚህ አድርጉ ማለት ነው። አሁን እንደዚህ ስታደርጉ ይሄው እየቆጠረ ነው። ወደ ላይ ብዬ ሄድ አይደለም፣ ስታርት ይለኛል። ስታርት ነው ይለኛል። ከዛ ስታርት አድርገዋለሁ። አሁን ዛሬ የምገባበት ስለሆነ ከዛ እቺ ካሜራ ነች። ካሜራዋ እዚህ ጋ ይኸውላችሁ። እቺ አሁን ቺ ጉድኑ የምታፈላ ብዙ ሰው ትሸውዳለች። አንዳንዴ አዳዲስ ልጆች ሳያውቁ ይታያሉ ማለት ነው። ከዛ እቺ እያያችሁ ነው አይደለም፣ እቺን እንዲህ ስታደርጉ ተዘጋ ማለት ነው። አያቸዋ አንተ ዘግተዋል እቺ ማይክ ቅድም ዘግቻት ነበር ማይኩን ስትፈልጉ እንደዚህ ኦን ማድረግ ትችላላችሁ እንደዚህ ስትፈልጉ ማውራት ስትፈልጉ አሁን ግን እኔ እንትን ብየዋለሁ እዚህ ጋር ደግሞ ኮመንት ለማየት ነው ኮመንት ከላይ እስክሪን ላይ ኮመንት ማየት ስትፈልጉ እቺ ታበራላችሁ ማለት ነው አሁን እዚህ ስለማልፈልገው ከዛ ጎ ላይ በአትሉም ቀጥታ ወዴት ነው የምትሄዱት ቀጥታ ወዴት እንሄዳለን ወደ ክሩም ማለት ነው ወደ ጉግል ክሮም እንሄዳለን። ዛሬ ግልጽ ነው ያው በደንብ እየተቀረጸልኝ አይደለም፣ ቅርታ ቦታው ራሱ አይመችም ለመቅረጽ ይሄ ዲጂል ቅርጻው ቦታ። እሺ ወዴትም ሳንሄድ አሁን የት ነው የምንሄደው? ሄደው ዋይፋዩ እየረበሸኝ ነው በነገራችን ላይ። ከዛ ወዴት ነው የምንሄደው? ወደ ክሮም ማለት ነው። ከዛ ወደ ክሮም እንሄዳለን። ሰርች ባዩ ላይ እንደዚህ ተጭናል። ከዚ ዩቲዩብ ስቱዲዮ የሚለው እንደዚህ እንሄዳለን። ከዛ ሎግን የሚለው እንደዚህ እናደርጋለን። ከዚ ይወስደናል ማለት ነው። ኦኬ፣ አሁን ይመጣል፣ አማራጮች ይመጣሉ። እቺ አሁን እቺ ማለት ነው። ሁለተኛ ያለችዋ ከፕሮፋይሉ ቀጥሎ ያለችዋ አለች አይደል? ከዛ እቺ የቪዲዮ ምልክት ምትመስለው እንደዚህ ስንጫናት፣ ዋይፋይ ውይ የረበሸኝ ነው ያ ጀማ። ከዛ ኮንቴንት የሚለው ማለት ነው። ከዛ እንደዚህ ይመጣልናል። ያአላህ እሺ ከዛውን አሁን ይሄው ቪዲዮ አለ ላይቭ አለ ምናምን ይታያችኋል ብዬ እገምታለሁ። ያው ብዙ ጊዜ የምንቸግረው በዚህ ነው ይመስለኛል። ያው የምትቸገሩት አይደል ላይቭ ላይቭ ነው አሁን። ምን ገባው አይደል። ላይቭ ብለን እንደዚህ እንጫላለን። ከዛ ይኸው አፕ ከሚንግ ብሎኛል። ይኸው ያውኑ ነው ማለት ነው። ካሜራው ጥሩት ተላለ መሰለህ እዚህ ለፍቼ መጥርት ማለት አለበት። እሺ አሁን ልገባ በተዘጋጀው ቅድም ኦን አድርግ ያለው ከዛ ጋር አይደል ለዛ ኦን ብሉኛል። አሁን ምንድነው ነው የሚቀረኝ በር መቅጠም ነው። እዚህ ጋር እንመጣና የዱራል ምልክቷ አትታይም። እዚህ ጋር ያው ይታያል ብዬ ገምታለሁ፣ ግን በጣም እንትን ያለ ነው። አይዋ አሁን የዱራል ምልክቷ ትታያለች አይደል እቺ ከዚ የዶላር ምልክቱ እንደዚህ እንጫናታለን። ከዛ ከዚ እዚ ጋር አማራጮች አሉ። በፊት እና የአሁኑ በረግ ገጣጠም በጣም የተለያየ ነው። አሁን ቅድም ኦን ስላደረግነው እዚ ጋር ኦን ያለን። ከዛ በመጀመሪያ ስንገባ ኦን ካላደረግ ነው ኦን አይልም ማለት ነው። ስለዚህ በትዕግስት ያው ለማየት ሞክሮ እኔ እንድ ተቸግር ነው እየቀረስኩላችሁ ያለሁትኝ። ስለዚህ አሁን ማንዋል የሚለው ጋር እንሄዳለን እዚ ጋር እንመርጣለን ማለት ነው። ምንድን ነው የምንመርጠው? በር ነው። ከዛ እነዚህ ሶስት አማራጮች አሉ። አረ ለአላህ ብለተው ግን በጣም ድብዝዝ አለ። ለምንድን ነው ግን ስልኩ? አይ እሺ፣ አሁን እሺ የመጀመሪያው እንዲ ስናደርግ እዚህ ሚዲየም መካከለኛ ነው የሚለው ሀይ የሚለው ጋር እናደርገዋለን። ከፍተኛ ያ ቶሎ ቶሎ የሚይዝ በር ማለት ነው። ከዛ አሁንም ተመልሰን መጥተን አሁን የመሀሏ እንጫነታለን። ከዛ አሁንም እዚች ጋር እንጫናለን፣ ሲክስ ኤቭሪ ሚኒት የሚለው ከዛ እዚህ ጋር ደግሞ ሾው የሚለውን ራይት እናደርጋለን። ሾው እናደርገዋለን። እዚህ ጋር እናበረዋለን፣ ስቅር ማለት ነው። እና ጠጋ አድርጋችሁ ለመሄድ ሞክሮ፣ ከዛ እዚህ ጋር መጨረሻ ላይ ሴቭ እናደርጋለን። ሴቭ እንለዋለን ማለት ነው፣ እንዳይጠፋባችሁ። እንደዚህ ነው ብታደርጉት። ኦኬ፣ አሁን ሴቭ ሆኗል። አሁን ጨረስን ማለት ነው። ኤቭሪ ሲክስ ሚኒት የሚመጣ በር ማለት ነው። ይው በደንብ ይታያል። ምንድን ነው ካሜራ ውሳ እና ኤቭሪ ሲክስ ሚኒትስ የሚል ነው። አሁን ታየነው እገምታለሁ። ይሄው እንደዚህ ማለት ነው። ከዛ ይሄው ይሄን እናበራለን፣ ይታያል። ከዛ አሁን ጨረስን ማለት ነው። አሁን ወዴት ነው የምንሄደው? ከዚህ ወጣን። ይሄን እንዲያድርገን እንውጣለን። በቃ እዚህ ጨረስን፣ ወጣን። እዚያው እንትን ስንል አለ ላይባችን አለ ጉዋላል አይደል? ላይባችን አለች ንጉዋላል ነው። ከዛ ወዴት ነው የምንሄደው? ቀጥታ አሁን ወዴቱ ቀጥታ ወዴት እንሄዳለን? ዩቲዩብ እንሄዳለን። ከነገባቡ ነው ያሳየዋቸው ዛሬ አይደል? ከዛ ዩሮ የሚለው የኛን አካውንት እንትንላለን ከዛ እዚ ጋ ላይ በሚለው እንጫናለን። ከዛ አሁን ይኸው እንትን ያልኩት አሁን መጣ ማለት ነው። ከዛ ይኸው። ከዛ እዚ ጋር ደግሞ ታይትላችን መጻፍ እንችላለን። እንትን ቪዲዮ ዘይሩኝ ሊሆን ይችላል የሆነ ሪስ የራሳችንን እዚ ጋ ጽፈን እዚ ካፒን ለምሳሌ ቪዲዮ ዘይሩኝ ቪዲዮ ዘይሩኝ ዘይሩ ሰላም ቤተሰብ፣ ሰላም አለይኩም የፈለጋችሁትን። ከዛ በኋላ እዚህ ጋር ደግሞ ሴንድ ታደርግ ለ ለቆ ለብለን ቅርፅ ከዛ ፔን ከፈለጋችሁ ከዛ መጨረሻ አሁን እኔ ላይቭ ለገባ ነው አሁን አይደል? ይኸው ነገ ነው የሚለቀው ቪዲዮ። አሁን ያው ረዝሟል፣ ምንም አታር አይደለም። በትግስት ከዛ አሁን ጎ ላይቭ የሚለውን እንጫናለን ማለት ነው። ጎ ላይቭ ለምን አሁን በር ገጥምን ምን ማተናል። ጎ ላይቭ እንላለን። እየታየ ነው። ጎ ላይቭ አልኩ። አሁን ገብቻለሁ። ቀጥታ ወደ ላይ ገብቻለሁ። አሁን እንትኑ ምናምን የሚታየኝ እዚህ ጋር ነው። በቃ አሁን በር ይመጣል ማለት ነው በራሱ ጊዜ። ይኸው በሩ መጣ፣ የገጠምኩት በር። አይዋ አያቸው ይሄ የግባ ማለት ከላይ በዚህ ስልክ መጣ ማለት ነው። እና እንደዚህ ነው ይሄድ ይመስላል እንግዲህ አሁንም ደግመሽ ስሪ ካላችሁ፣ አይደክመኝም። የምር እኔ ሰው ሲቸገር ማየት አልፈልግም። ይሄንን መስል ነበር። ነገ ነው የምለቀው። ይብዱ ማለት ነው። አሁን ረብቷልም። ሰላም አለይኩም ወራህመቱላሂ ወበረካቱ